እኔ የኦሮሞ ዋርካ ነኝ! አነጋጋሪው የአቶ ሽመልስ አብዲሳ ንግግር። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በክልሉ በነበራቸው ስብሰባ ላይ እኔ የኦሮሞ ዋርካ ነኝ ማለታቸው ስለመሰማቱ ተዘገበ። ይህም እጅግ እያነጋገረ ይገኛል። የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ሕልፈት በርካቶችን አሳዝኗል። ሙፍቲ ከሕልፈታቸው በፊት የተናዘዙት ኑዛዜ ምንድን ነው? ልጆቻቸው ምናሉ? ከካቢኔዎች ጋር ሙፍቲ የመከሩበት ጉዳይ ምንድን ነው? የሚለውን በዝርዝር እንመለከታለን። የቴዲ አፍሮ ያዘን መግለጫ አርቲስት ቴዎድሮስ ካሳውን የሁላችንም አባት ነበሩ ሲሉ ልባዊ ሀዘናቸውን ገልጸዋል። ይህንን ጉዳይ በዝርዝር እንመለከታለን። ተኩስ አቁሙ ፈረሰ። አለም በደስታ ሲቦርቅበት የነበረው ተኩስ አቁም መፍረሱ በርካቶችን አስደንግጧል። እኚህን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣች ይሆናል።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 ወር አስቀደምንላችሁ ጉዳያችን ስናምራ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ባሳለፍነው ሳምንት የክልሉን ወቅታዊ የሰላምና ጸጥታ ጉዳዮች የሚመለከት ስብሰባ በተደረገበት ወቅት ለጉባኤው ተሳታፊዎች እኔ የኦሮሞ ዋርካ ነኝ ማለታቸው ተሰምቷል። ርዕሰ መስተዳደሩ ይህንን ያሉት ከኦሮሞ ብልጽግና ፓርቲና የክልሉ መንግስት የተለያዩ አመራሮች ጋር የኦሮሚያ ክልልን ወቅታዊ ሁኔታ ለመገምገም በተካሄደ ስብሰባ ላይ መሆኑን የመረጃ ምንጫችን የደረሰው መረጃ ያመላክታል ይመለከታል። አቶ ሽመልስ የኦሮሞ ዋርካነታቸውን የገለጹት በእርሶ የስልጣን ዘመን የኦሮሞ የፖለቲካ ሊቃን ከፍተኛ መከፋፈል ውስጥ ገብተዋል፣ የህዝባችን አንድነት አደጋ ላይ ወድቋል የሚል አስተያየት ከተሰብሳቢዎቹ መሰጠቱን ተከትሎ ነው የተባለም ሲሆን እንደ መረጃ ምንጫችን ዘገባ አቶ ሽመልስ አብዲሳ በስብሰባው ላይ በኦሮሚያ ታሪክ እኔ የምመራውን መንግስት ያህል የኦሮሞን ጠላቶች አንኮታኮተ፣ ለኦሮሞ ወጣት የስራ እድልም የፈጠረ የኦሮሞን ባህል ያሳደገ እናም ኦሮሚያን በብልጽግና ጎዳና ያስቀመጠ ማን ምንም የለም ሲሉም ተደምጠዋል። የክልሉ አጠቃላይ የሰላምና ጸጥታ ጉዳይን አስመልክቶ ጥያቄና ትችት የተነሳባቸው አቶ ሽመልስ አብዲሳ ከላይኛው እስከታችኛው ያለው የክልላችን አመራር ከእኔ ጎን ካልቆመ ኦሮሞ በጠላቶቻችን እጅ መልሶ ይወድቃል፣ ከዚህ ቀደም ከደረሰብን የከፋ በደል ይደርስብናል ማለታቸውም ተሰምቷል። በስብሰባው ላይ ለተነሱ ሀሳቦችም ሰፊ ማምራሪያ የሰጡት አቶ ሽመልስ አብዲሳ ከሶማሌ፣ ሲዳማ እናም አማራ ክልሎች ጋር ያሉብንን የግዛት ጥያቄዎች ተራ በተራ የፈተናቸው ያላቸው የማንሄድ ከሆነ 50 ፐርሰንቱን የኦሮሚያ መሬት ልንነጠቅ እንችላለን የሚል ማስጠንቀቂያ ዘል ሀሳብም መሰንዘራቸውም ተሰምቷል። ርዕሰ መስተዳደሩ አያይዘውም የኦሮሞ ነጻነት ሰራዊትን በድርድርና በእርቅ በቁጥር ቀንሰዋል። ለጊዜውም ቢሆን ከኛ ጋር አንሰራም ያሉትን ቀስ በቀስ ወደኛ እናመጣቸዋለን። ኦሮሞ ያገኘውን እድል በውሉ ያልተረዱት የራሳቸው ሊቃንም ነገ ከነጎዲያ ሲገባቸው ከኛ ጋር መስራታቸው አይቀርም ማለታቸውን የመረጃ ምንጫችን ገልጿል። ወደ ቀጣይ መረጃችን ስናምራ ተቀዳሚ ሙፍቲ ሀጂ እንድሪስ ከዚህ ዓለም በሞት መሌታቸውን ተከትሎ በርካቶች ሀዘኖቻቸውን እየገለጹ ይገኛሉ። ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ከዚህ ዓለም በሞት መሌታቸውን ተከትሎ በርካቶች ሀዘናቸውን እየገለጹ ይገኛሉ። ሙፍቲ ከህልፈታቸው በፊት የሰጡትን ኑዛዜም በእጅጉ እያነጋገረ ይገኛል። ይህንን መረጃ በዝርዝር እንመለከታለን። ታዋቂውና ተወዳጁ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የተከበሩት ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ከዚህ ዓለም በሞት መለየታቸውን ተከትሎ ባስተላለፈው የሀዘን መግለጫ ሙፍቲው የሁላችንም አባት እንደነበሩ ገልጾ የተሰማውን ጥልቅ ሀዘንም ገልጿል። አርቲስቱ በማህበራዊ ትስስር ገጹ ላይ ባሰፈረው መልእክትም ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ በሙስሊሙ ማህበረሰብ ብቻ ሳይሆን በመላው ኢትዮጵያውያን ዘንድ እጅግ ተወዳጅ፣ ሩሩና ትሁት የጥሩ የሃይማኖት አባት ምሳሌ እንደነበሩም አስታውሷል። ከፍተኛ ተጽዕኖ ፈጣሪ ከሆነው የአገሪቱ የኪ የኪነ ጥበብ ባለሙያዎች አንዱ የሆነው የቴዲ አፍሮ የሀዘን መግለጫ የሙፍቲው ህልፈት የተፈጠረውን ሀዘን የሃይማኖትና የብሔር ድንበር ሳይገድበው የመላው ኢትዮጵያ ህዝብ ሀዘን መሆኑን ያመላከተም ሆኗል። ይህም መልእክት የሙፍቲው ተቀባይነትና ክብር በእስልምና እምነት ተከታዮች ዘንድ ብቻ ሳይሆን በሌሎችም እምነቶች ተከታዮች ዘንድ ምን ያህል ጥልቅ እንደነበረ አመላካሽ ነው። ቴዲ አፍሮ በመልእክቱ ለሟች ቤተሰቦች ወዳጅ ዘመዶችና ለመላው የእስልምና እምነት ተከታዮች መጽናናትን ተመኝቷል። ፈጣሪ ነብሳቸውን እንዲምርልን ከልብ መኛለው ሲልም ጸሎቱ አስተላልፏል የሙፍቲ ሀጂ ኡመር እድሪስ ህልፈትን ተከትሎ ከተለያዩ የህብረተሰብ ክፍሎች ከሌሎች የእምነት አባቶች ከመንግስት ባለስልጣናትና ከታዋቂ ግለሰቦች ያዘን መግለጫዎች በመስማት ላይ ሲሆን ይህም የእኚህ ታላቅ አባት ሀገር አቀፍ ተጽዕኖንም ያሳያል አርቲስት ቴዎድሮስ ካሳሁን መልእክቱን ነፍሲ ማር ኢትዮጵያ ለዘላለም ትኖር ፍቅር ያሸንፋል በሚሉ ቃላትም ደምድሟል በተያያዘም ቀብራቸው በኑዛዜያቸው መሰረት ይፈጸማል የተቀዳሚ ሙፍቲ ሀጂ ኡመር እድሪስ የቀብር ስነስርዓት በኑዛዜያቸው መሰረት እንደሚከናወን ልጃቸው አህመድ ሙፍቲ ኡመር በቤታቸው ለተሰበሰቡ ኮሚቴዎችና በቀጥታ ስርጭት ለሚከታተሉ ኢትዮጵያውያን ገልጿል። በዚሁ መሰረትም የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር እንድሬስ የቀብር ስነስርዓት በዛሬው ዕለት ከቀኑ አስር ሰዓት ጋርመንት ሰፈር አዲሱ አትክልት ተራ ትንሽ ዝቅ ብሎ ድልድዩ አጠገብ በሚገኝ ስፍራ ቁርዓን በሚያስተምሩበት መስጂድ ቅጥር ግቢ ውስጥም እንደሚከናወን ተገልጿል። ይህንንም ሁኔታ ሙፍቲ በህይወት እያሉ ከተለያዩ የአዲስ አበባ ከንቲባዎች ጋር ተነ ተጋግረው መጨረሳቸውን ልጃቸው አሳውቋል። ወደ መጨረሻው ጉዳያችን ስናመራ ተኩስ አቁሙ ፈረሰ። እስራኤል በደቡብ ጋዛ የአየር ጥቃት መፈጸሟን አስታወቀች። ጥቃቱ ሐማስ የተኩስ አቁም ስምምነቱን በመጣስ በእስራኤል ጦር ላይ ለፈጸመው ጥቃት ምላሽ ነውም ተብሏል። በጉሮጉሳውያኑ ጥቅምት 10 ቀን 2025 በአሜሪካው ፕሬዚደንት ዶናልድ ትራምፕ አማካኝነት የተኩስ አቁም ስምምነት ከተካሄደ በኋላ ሁሉም ወገኖች አንዱ ሌላኛውን በተኩስ አቁም ስምምነቱ በመጣስ እየተውቃቀሱም ነው። የእስራኤል ጦር ያሰራጨውን መግለጫ ጠቅሶ የቅርምን ዜና አገልግሎት እንደዘገበውም እስራኤል በደቡባዊ ጋዛ ራፍ አካባቢ የሀማስ ወታደራዊ ይዞታዎች ባለቻቸው ኢላማዎች ላይ የአየር ጥቃት ፈጽማለች። ጥቃቱ ሐማስ የተኩስ አቁም ስምምነቱን በመጣስ በእስራኤል ጦር ላይ ለፈጸመው ጥቃት ምላሽ መሆኑን በማከል በጥቃቱ ስለደረሰ ጉዳት ግን ያለው ነገር የለም። የእስራኤል ጦር አክሎም ሐማስ የተኩስ አቁም ስምምነቱ ላይ ከፍተኛ ጥሰት ፈጽሟል ሲልም ሐማስን ወቅሷል። አሜሪካ በበኩሏ ሐማስ በገዛ ወገኖቹ ፍልስጤማውያን ሲቪሎች ላይ ጥቃት ለመፈጸም እቅድ አለው ትልም አስጠንቅቃለች። ሐማስ ግን ይኸው ውንጀላ ወድቅ አድርጎታል። ሐማስ በአሰራጨው መግለጫ በመላው ጋዛ የተኩስ አቁም ስምምነት ላይ የተሰነዘሩትን ውሎች በሙሉ እንዲከበሩና እንዲተገበሩ ቁርጠኛ መሆኑንም አክሏል። ይህ በእንዲህ እንዳለም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታውን ጦራቸው በጋዛ አሸባሪ ባሉት ሐማስ ላይ ጠንካራ እርምጃ እንዲወሰድም ትእዛዝ ማስተላለፋቸውን የጠቅላይ ሚኒስትሩ ጽህፈት ቤት በአሰራጨው መግለጫ አስታውቋል። ጠቅላይ ሚኒስትር ቤንጃሚን ኔታውን ይህንን ትእዛዝ ያስተላለፉት ከሀገሪቱ ወታደራዊ እና የጸጥታ አካላት ባለስልጣኖች ጋር ከመከሩ በኋላ መሆኑን መግለጫውም አክሏል። ለሰዓቱ የነበሩን መረጃዎች እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።